በሀገራችን ከሰሞኑን ወደ ጅንካ አካባቢ እንግዲህ ማርበርግ የተሰኘ የደም መፍሰስ ትኩሳት ወረርሽኝ ተከስቷል። ያው ምንም ነገር አላልኳችሁም። ምንም ነገር ከማለቴ በፊት ነገሩ ምንድን ነው ብሎ ማጥራቱ የተሻለ ስለሆነ ነው። ያው የሚዲያ ጉዳይ እንደምታውቁት መደነቅ ጠልፎ ይጥላል፣ ያደናቅፋቸዋል። ሴሌብሬቲ የሆናችሁ ስትሄዱ፣ የኔ አይነት ሰው የሙያ ሰው በተለይ አድናቆት የሚመለከት ከሆነ አድናቆት በጣም ስለሚጥል የሙያ ሰዎች መደነቅ ሳይሆን መመስገን ነው ያለባቸው ብዬ ስለማምን አለማችን ላይ ያሉ ሴሌብሬቲዎችን ጠልፎ የጣላቸውና ወደ ወደኋላ ያስቀራቸው አድናቆት ነው። አድናቆት ይጋረዳል እራሳችሁን፣ እንዳታዩ ለነገሮች ሁሉ የምትሰጡትን ዋጋ እንዳትመረምሩ ያደርጋልና ምክንያቱም ሴሌብሬቲ እየሆናችሁ ስትሄዱ የምትናገሩት ነገር ከስንት ሰው ጆሮ ይደርሳል የሚለውን ነገር እያሰባችሁበት ስትሄዱ ቫሊዩ እናንተ ስለምታገኙት ተመልካች እንጂ ስለምትሰሩት ውጤት ላይሆን ስለሚችል እና ጥንቃቄ ስለሚፈልግ ነው። ዝም ያልኳችሁ የተወሰነ ነገር እላችኋለሁ። ያንን ከማለት በፊት ግን በዚህ ሚዲያ ያወቃችሁኝ ሰዎች እንግዲህ በተፈጥሮ ሕክምና እጽዋትን በመጠቀም በቤታችሁ ውስጥ ባጋረባችሁ መረጃ ተጠቅማችሁ ውጤት ያመጣችሁ ሰዎች እንዲሁም በተናገርኳቸው መረጃ ወደ ንግዱ ዓለም ውስጥ ገብታችሁ እራሳችሁን የቀየራችሁ ሰዎች ቀጥታም እኔ አገልግሎቱን ሰጥቻችሁ በኔ ላይ ጥቅም ያገኛችሁ ሰዎች ኮሜንት ቦክሴ ላይ እኔ በዚህ በዚህ በዚህ ተጠቅም ያለው እያላችሁ እንድጽፉልኝ እፈልጋለሁ። ውጤቱንም ማየት ስለሚኖሩብኝ ከቤት ያየሁት ብቻ ሳይሆን ይሄ ሳይለንት የሆነ ማጆሪቲው ቤት ለቤት ተጠቅሞት ምን ያክል ውጤታማ ነው። እስካሁን ባስተዋወቅኳቸው ተክሎች ላይ ውጤት ያመጣችሁ ራሳችሁን ያከማችሁ ሰዎች ጻፉልኝ። ኮሜንት ቦክሴ ላይ እኔ በዚህ በዚህ እያላችሁ ሁሌ እንደምትሉኝ ማለት ነው። ብዙ ጊዜ ኮሜንት ቦክሴ ላይ እንደምትገልጹልኝ። ካልሆነ እኔ የሙያ ሰው መሆኔ ቀርቶ ሴሌብሬቲ ነው መሆነው እና ሙያዬ ላይ ሂስ ከሌለው ራሴን አላጎለብትም። አድናቆት ራሳችሁን እንዳታጎለብቱ፣ ከእናንተ የሚበልጡ ሰዎች፣ ዝም ያሉ ሰዎች እውቀት እንዳያጋሯችሁ ራሱ ይጋርዳል፣ እውነት ለመናገር። እንዲሁም በብዛት ሚዲያ ላይ የምናያቸው ሰዎች መቼ ናርሲሲስት እንደሆኑ በራስ ፍቅር መውደድ ውስጥ እንደወደቁ ሳያውቁት እንዲህ አይነት አደጋ እንዳጋጠማቸውም ስለማስታወል ነው። ይሄ እንግዲህ ማርበር የሚሰኘው ቫይረስ ወይም የደመፍሰስ ትኩሳት ሶስት አይነት ጽንፍ ያለው ነው። ይሄ ነገር ካጋጠማችሁ እውነት ስናገር ቀጥታ ወደ ሕክምና ተቋም እንድትሄዱ ነው የምመክራችሁ ምክንያቱም ተጋላጩ ናቸው ከተጠቃቸው በኋላ ምልክቱን ሳታዩ የተወሰኑ ቀናት ከአምስት ቀን እስከ አስር ቀን ባለው ውስጥ ላታውቁት ትችላላችሁና እና አዳክሟችሁ ሊሆን ስለሚችል የምታውቁት ቀጥታ የህክምና እርዳታ ያስፈልጋችኋል ከተጠቂ ሰዎች ጋር ንክኪ ያላችሁ ሰዎች በተለይ ማለት ነው ጥንቃቄ የምታደርጉና በንክኪዎች በተለያዩ መልኩ ስለሆነ የሚተላለፈው የሰውን ህይወት ለማትረፍ ቀጥታ ወደ ጤና ተቋም ሂዶ ገለልተኛ የሆነ የሕክምና አሰጣጥ ስርዓት ውስጥ ራሱን መክተት ይኖርበታል እና እንደነዚህ አይነት ሰዎች በሰፊው ነው መጠንቀቅ። እንዲሁም የእኛ ሀገር ሰው ማህበራዊ ህይወታችን ራሱ ለጥንቃቄ ያው ተጋላጮች ነን እና በቀላሉ ነው አብረን የኖርን ሰዎች በሁሉም ነገር ተጨፈላልቀን ስለሆነ የምንኖረው እና እኔ ሰፊ ጥንቃቄ እንዲኖር እፈልጋለሁ። ትኩሳት ሊኖር ይችላል። ብርድ ብርድ ማለት ሊኖር ይችላል። ማቅለሽለሽ፣ ተቅማጥ ሊኖር ይችላል። በተለያዩ አካላታችሁ ላይ ደግሞ የደም መፍሰስ ምልክቶች ልታዩ ስለምትችሉ ቀጥታ ወደ ሕክምና ተቋም እንድትሄዱና ለራሳችሁ እርዳታ እንዲሰጥ እንድታደርጉ ነው የምመክራችሁ። ቀለል አድርጋችሁ እንዳታዩት ቀለል አድርጎ ማየት ዋጋ ስለሚያስከፍል ስር ለስር ደግሞ እንግዲህ የሀገራችን የጤና ሚኒስትር የሚያወጣቸው መረጃዎች እየተከታተላችሁ እያያችሁ ምልክቶቹ ምን እንደሚመስሉ እርዳታ የምታደርጉላቸው ሰዎች እንኳን እርዳታ ስታደርጉ ምን አይነት ጥንቃቄ ማድረግ እንዳለባችሁ በግልጽ ብታሰምሩበት፣ የጠየኳቸውን ኮሜንት ቦክሱ ላይ እንደምታስቀምጡልኝ ባለሙሉ ተስፋ ነኝ። ራሴን ለማብቃት ራሴን የተሻለ ውጤት ለማምጣት እንግዲህ ደግሞ ሌሎች የቀሩ መረጃዎችን ቀጣይ አዘጋጅቼ ምን አይነት ጥንቃቄ ማድረግ አለባችሁ፣ በዚህ በተፈጥሮ መልኩ ደግሞ የሚለውንም አጋራችኋለሁ። የገበሬው ልጅ ዮሐንስ ሽፈሮ ነኝ። ሰላም